እንደምታፈቅራት ንገረኝ። አንገትሽን አስደፍተው። አዎ ይኸው ሳሚ ያፈቅርሻለው፣ እወድሻለው፣ ሞትልሻለው፣ ለአንቺ ስል እያለ ነው። ለአንቺ ስል እገለበጥልሻለው፣ እንደዚህ ወልልሻለሁ እያልሽ ነው። ወይኔ በላቸው፣ ወይኔ ወይኔ በላቸው። በቃ ተገልበጥላት፣ ውደዳት፣ ፍቀራት። ጥሩ ነው። ጥሩ ነው። ፍቅር እኮ ሸጋ ነው። ፍቅር እኮ ፍቅር እግዚአብሔር ነው። ጥሩ ነው። መፋቀር እኮ ጥሩ ነው። ጥሩ ወይተሃል፣ ደግሞ ጥሩ ነው። ጥሩ ነው። ጥሩ ነው። አዎ አትሰሚም እኮ ቆንጆ። አይሰማ አይሰማምን፣ አይሰማምን የአንቺ ኔትወርክ ደግሞ ዛሬ መቶበታል አንዳኔ የእኔ ኔትወርክ ነበር ሰሞኑ ሲያጨናንቀኝ። ምን ሰሞኑ ይህን ሰሞን ደግሞ መጥቶበታል። ሰሞኑ ደህና ነበረ፣ አሁን አይሰማም። የኔ ድምፅ ይሰማሻል? የኔ ድምፅ ይሰማል። ለሁለት ስለገባንበት ይሆናል እንደዚህ የሚሆነው። እንደኔ ሸበቃ የምትወዳት ከሆነ ላክላት አሁን ዶር አድላክ ላክ በፂን የምትወዳይ፣ ፍቅር በገንዘብ አይለካም። ባይዘው ወይ እሱን ደግሞ ኤዮና ስዬ ቀስ ብሎ እንግዲህ እንደ በፂ ጸባይ ጊፍት ይለቅባታል ማለት ነው። ችግር የለውም። ጊፍቱ እንግዲህ እየተግባቡ እየተግባቡ ሲመጣ ጊፍት ይሰጣታል። ምን ችግር አለው? በፂ ምን ትያለሽ አንቺ? በፂ ኔትወርክ ይዟታል። ቆይ ተረጋጋ፣ ችግር የለም። እስማ ማለችው አሁን። ኔትወርክ ይዟታል። ኔትወርክ ይልቀቃትና ታወራለች ላይ ክ አድርጉ። እስኪ ቤተሰብ ላይ ክ አድርጉ። ታብታብ እንደሱ ጎበዙ፣ እና ዶላሩ ይደርሳል። ይደርሳል ዶላሩ እኮ ገና መጀመሩ ነው። ስለዚህ ይደርሳል። መጀመሪያ እሱና ሳሚና በጽዬ ይስማሙ መጀመሪያ። አይመስላችሁም? እንደዛ ነው እኔ የሚመስለኝ። እና ያው እንግዲህ ይደርሳል። ይደርሳል። ይደርሳል። እንዴት እንደሚባረድ አጠይቁ ነው። ይሄ ጋቢ የለም፣ ነጠላ የለም። እዚህ በፂ ምስኪን በፂ ምስኪን ነፈር እኔ እንደሱ ዝም ያርገኝ። ሰርተፍኬት እንዴት እንዳደረጋት በኋላ ልክላታለሁ። ስጨርስ ልክላታለሁ። በኋላ እንዴት እንዳደረጋት እጇን ባፏ ኮነ ያስጫናት፣ ለእናንተም ትታያችኋል። እጇን ባፏ እንዳስጫነ ነው። ለእኔ ብቻ ነው። ወይኔ ወይኔ ወይኔ ወይኔ ወይኔ ሸበካ እጇን ባቋት ጫናት። የኔ ተብትጉ ተብትጉ። አላዛር ወጣ እንዴ? አላዛር አላዛር ወጣ? ወላ የት ሄደ? ተጫዋቱ ጆን ደግሞ ጆሪ ጆኒ ማን ነው? ጆ ጆ ደግሞ የሆነ ነገር እያልክ ነበር። እንደዛ አይባልም። እሺ፣ ሳል ነገር ሳል ነገር አላልኩም ብዬሽ ነው። እንደዛ አይባልም። ጀርመን የሚለው ፍቅር ብቻ ህይወት ከመራ ሞክረው፣ ከዛ ታገኘዋለህ። ሞኒ ይሆናል ይሆናል። ምን ችግር አለ? ፍቅር ማነው ታዲያ። ዋናው የሰው ልጅ ፍቅር። አንድ ሰው አንተ ባልና ሚስት ከተፋቀረ ሁሉም ገንዘብ ይመጣል። ሁሉም ነገር ይመጣል። ሁሉም ነገር ይከፈትልሃል። ፍቅር ካለ ማለት ነው። ፍቅር ካለ ሁሉም ነገር ይከፈታል። የማይከፈት ነገር የለም በዚህ ምድር ላይ ዋናው ፍቅር ነው ለሰው ልጅ። ከተስማማንኛ አንቺም እኮ ትታየኝ